ኪዳነ ምህረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷ ለምኗት ድረሽልኝ፣ ብሏት ከልጅሽ ከወዳጅሽ አማልጅኝ ብሏት ምሥጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ እንዴ? ከጥቅስ በላይ አይደለች እንዴ? እሷ ምእመናን፣ እኔ አንድ ተአምራት ልንገራችሁ። በዚህ በዓለም አቀፍ ታላቅ መጽሔት ላይ የወጣ ተአምራት ልንገራችሁ። እየሰማችሁኝ ነው? ለእኔ አትታዩኝም፣ ትስሙኝ አትስሙኝ አላውቅም። አንድ ተአምራት ልንገራችሁ። ታይምስ መጽሔት ወይም ኒውስ ዊክ ላይ ነው የወጣዋል። አንድ በአረቧ ዓለም የሚኖር አንድ እጅግ የከበረ ባለጸጋ በአንዲት አረብ ሀገር ሊባኖስ ይመስለኛል የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ባለበት ድንቅ ድንቅ ታምራት እንደሚፈጸሙ ይሰማል። ይልቁንም ልጆች ላጡ ስለት እየተሳሉ በልጅ እንደሚባረኩ ይሰማል። ከዚያ በኋላ ምን ያደረጋል መሰላችሁ። ይሄ ሰው ወደዛች ሀገር እጅግ ባለጸጋ ነው ልጅ ትሰጠው ዘንድ ለመማጸን ወደዛች ሀገር ይሄዳል። እንደ ደረሰ አንድ ታክሲ ነጂ ያገኛል። ወደዛች ቤተ ክርስቲያን እንዲወስደው ይጠይቀዋል። ሊያሳየው ይወስደዋል። ካሳየው በኋላ ያ ሰው ስለት ይሳላል። የዛሬ ዓመት ልጅ ከታቀፍኩኝ፣ ከልጅሽ ከወዳጅሽ አማልደሽ ልጅ ከሰጠሽኝ ሁለት መቶ ሺህ ዶላር ይዤ መጣለሁ ይልና ይሳላል። እጅግ ባለጠጋ ሰው። ከአመት ከምናምን በኋላ የተወደደች ማርያም ስዕለቱን ፈጸመችለት፣ በልጅ ባረከችው። ከዚያ ምን ሆነ መሰላችሁ? ስዕለቱን ለመፈጸም ያንን ብር ይሸከምና ወደዛች ሀገር ይገሰግሳል። ወዲያው ይደውልለታል። ለማን? ለዚያው ለታክሲ ነጂ ስልኩን ወስዶ ነበርና ከዚያ ምን ሆነ መሰላችሁ? እየሰማችሁ ይሄ ነው። ሲደውልለት ስለት ተፈጸመ እንዴ ይለዋል። አዎ የተወደደች ማርያም እኮ ስለቴን ፈጸመችልኝ በልጅ ተባረኩኝ። ስለቴን ልፈጽም እንሆ መጣሁኝ ይላል። ያ ታክሲ ነጂ ሰውዬው የተሳለውን ነግሮት ነበረ። ይሄን ያህል ብር ተስያለሁ ለማርያም ይዤ መጣለሁ ብሎ ነግሮት ነበር። ያን ጊዜ ይሄ ሰው ክፉ ሀሳብ በልቡ ያስባል። ይሄንን ማገንዘብ አይኔ እያየ ለማርያም አይሰጥ የሚልና ጓደኞቹን ይጠራል። ሰውየውን ይዝና ጥቂት ፈቀቅ እንዳለ እነዛ ሰዎችን ይጠብቁታል። ያስገባና እንደሚሸኘው እንደ ጓደኛ እንደ ወዳጅ እየተጫወተ ጥቂት ከሄዱ በኋላ ሰውየውን ያስወርዱታል። ገንዘቡን ይዘርፉታል። ቀነጣት ሰው ሰባብረው ይገሉታል። ማዳበሪያ ውስጥ ይከቱታል በመኪናቸው ኮፈን ውስጥ ይወሽቁታል። ከዚያ አንዳች ቦታ ወስደው ለመቅበር እየበረሩና እየከነፉ ወደዚያ መቃብር ቦታ ይገሰግሳሉ። አበራራቸው ያላማረው አንድ የትራፊክ ፖሊስ ያስቆማቸዋል። እነሱም ሲደነባበሩ ሲያይ ደግሞም ጥሰውት ያልፋሉ ይደዋወልና በሬዲዮ ይጠራሩና በሞተርም ተከትለው ያስቆሙታል። ከዛ ምን ሆነ መሰላችሁ? አስቆመውት መንጃ ፈቃዱን ተቀብለውት ዞር ሲሉ የደም ነጠብጣብ መኪናው ላይ ያያሉ። በጣም ይደነግጡ እና ምንድን የሆነው እስኪ ክፈተው ይሉታል። ሰውየው በጣም ይርበተበታል። መያዛቸውን ያውቃሉ። ኮፈኑን ሊከፍት ሲል ከኮፈኑ ውስጥ አንድ ድምፅ ይሰማል። ምን የሚል ድምፅ? ቆይ አሁን አትክፈት ቅድስት ድንግል ማርያም የቆራረጣችሁትን ሰውነት እየጠገነችልኝ ነው እንዳትከፍት፣ ይለዋል። በጣም ይደነግጣል። ትንሽ ይቆይና ክፈት እንጂ ይሉታል። እነሱም ይደነግጣሉ። እንደገና ሊከፍት ሲል ቆይ አልጨረሰችም ይላቸዋል። በሦስተኛው ሲከፈት ያ ሰው የተቆራረጠው ሕያው ሆኖ በወላዲት አምላክ አማላጅነት ተገጣጥሞ ሕይወት አግኝቶ ቆሞ ነበር ይላል። ወገኖቼ ይህ ለዚች ለተወደደች ማርያም ብርቅ ነውን? ወገኖቼ ልጇ እየታዘዘ ላደጋት እናት ይህ ትልቅ ነገር ነውን? ዛሬ ዛሬ የሰማሁትን ልንገራችሁ። አንድ ሰው ለምስክርነት ቆሞ መጣ። ሚስቲ አራት ጊዜ ሰርጀሪ ተደርጋለች አለ። እጢ ለአራተኛው ሰርጀሪ ሆስፒታል ስንገባ ሀያ ሺህ ብር አምጣሉኝ አለ። ሀያ ሺህ ብር መስጠት አያቅተኝም አለ እኔ ግን ንግግሬ የተወደድሽ ኪዳነ ምሕረት ይቺን ሚስቴን እባክሽ፣ ከዚህ በላይ ሰርጀሪ አትሰራ እባክሽን፣ አንቺ ፍቻት እያልኩ ሆስፒታል ውስጥ እመቤታችንን ማናገር ጀመርኩ አለ። ከዛ ሪፈራሉን አለ የሪፈር ወረቀቱን ይዤ እኔ ግን የምነጋገረው ሚስቴን አንቺ አድኝልኝ እያልኩ እያወራው ባጃጅ ውስጥ ገባንና አለ ወደ ኪዳነ ምህረት ቤተ ክርስቲያን ሄድና አለ። በሸክም ነው ያለችው አለ። ልክ ኪዳነ ምህረት ቤተ ክርስቲያን ስንገባ በሸክም የነበረችው ሚስቴ ቆመቻል። እግዚአብሔር ያሳያችሁ እጅግ ብርቱ የሆነው ምናልባትም ወደ ካንሰር ይቀየር የነበረው ያ እጢ የት እንደገባ አይታወቅም። ሶስት ወር ሙሉ ስዕለቴን ለመፈጸም ታገስኩ አለ አሳየኋት አለ ይህች ሴት ልክ ኪዳነምህረት ግቢ እንደወሰድኳት እኔ ያየሁትና ማምነው አለ የተወደደች ማርያም ሰርጀሪ እንደሰራቻት እርግጠኛው ሆንኩኝ አለ ከሶስት ወር በኋላ ጤናማ ናት አለ ሀያ ሺህ ለሆስፒታል መከፍለውን ይኸው አምጥቻ ለሁ ብሎ ዛሬ ነው። የተወደዳችሁ ኦርቶዶክሳውያን፣ ይህቺ ማርያም ይህቺ ቅድስት ድንግል እንዴት ያለች በረከታችን እንደሆነች ከቅዱሳት መጻሕፍት ጥቅሶች በላይ እንደሆነች አያችሁ።